አሰላም አለይኩም ወራህመቱላሂ ወበረካቱ ውድ የጥናት አካዳሚ ተከታታዮቻችን እንኳን በደህና መጣችሁ ማለት ነው። ዛሬ እንግዲህ በተከታታይ ከዛሬ በፊት የእንግሊዝኛ በአማርኛ ትምህርቶችን ነበር ሰራላችሁ የነበረ ዛሬ ደግሞ ለምን አማርኛ ማወቅ ለሚፈልጉት ከሀ እስከ ቀ ያሉትን ፊደላቶች እርሰርሳቸው አንብበን ከእነሱ አጣምረን ቃላት የሚመሰረት ቪዲዮ አልሰራም በሚል የዛሬውን ቪዲዮ አዘጋጅላችሁ አዘጋጅቻለሁ ማለት ነው። አማርኛ መጽሐፍ ማንበር የምትፈልጉ ልጆች እስከ መጨረሻው ድረስ ተከታተሉ። እንዲሁም ለጓደኞቻችሁ ሸር አድርጉላቸው። እንደዚህ አይነት ትምህርት እንዳለ የማያውቁ ሰዎች አሉና ለነሱ፣ በአካባቢያችሁ ላሉ ሰዎች ሁሉ ሸር አድርጉላቸው ማለት ነው። እኔ ጀምራለሁ። ፊደላቶች ከዚህ እንደምታያቸው ከሀ ጀምሮ እስከ ቃሉ ወደ ጎንና ከላይ ወደታች ባለው እናነባቸዋለን። ከዛ ቃላትን መሰርታለን። እስከ መጨረሻው ድረስ አብራችሁ ተከታተሉ። እንዲሁም ለዚህ ዩቲዩብ አዲስ የሆናችሁ ላይክ ሰብስክራይብ አድርጉ። የኦንላይን ትምህርት መማር የምትፈልጉ ልጆች ካላችሁ ደግሞ ስክሪኑ ጋር ባስቀመጥኩላችሁ ቁጥር ኢሞ፣ ዋትሳፕ፣ ቴሌግራም ደውላችሁ በግልም ሆነ በግሩፕ መማር ትችላላችሁ። ቀጥታ ወደ ቪዲዮ መገባ ይሆናል። ሀ፣ ሁ፣ ሂ፣ ሃ፣ ሄ

ሆ ሎ ሞ ሮ ሶ ሾ ቆ። እንግዲህ ፊደላቶች ግና ከግራ ወደ ቀኝ እንዲሁም ከላይ ወደታች አይተናቸዋል። አሁን እዚህ ጋ የምናያቸውን ቃላቶች እናነባቸዋለን ማለት ነው። እዚህ ጋ የምናያቸውን ቃላቶች ማንበብ ነው። እንደምናየው ከዚህ ሶስት ፊደላት የመጀመሪያው ሁ ነው። ሀ ሁ እዚህ ጋ ሁ ፊደል ቀጣይ ከውቀጡ በመናለ ሉ አለ ለሉ ይሄኛ ፊደል ማለት ነው። ቀጣይ ም ፊደል ነው ያለ መ ሙ ሚ ማ ሜ ም ሶስቱም ሲጣመር ነው እንግዲህ ይሄን ቀለም ሰጠን ነው። ሁ ሉ ም፣ ሁ ሉ ም፣ ሁሉም። ሁ አየናት፣ ሉ ያት፣ ና ም ሁሉም ይላል። ሁሉም፣ ሁሉም። እሺ ወደዚህ ጋር ስንመጣ ደግሞ አራት ፊደል ያለው የአማርኛ ቃል አለ ማለት ነው። ይህን ቃል ስናየው ከላይ እንደምታዩት ሺ ፊደል አለ። ሸሹ ሹ ሺ ሻ ሸ ቀጥሎ ከሽ ቀጥሎ ር ፊደል ነው ያለች። መልሶ ሺ አለ ማለት ነው። መልሶ ሺ ነው ያለ አያው እዚህ ጋ እንደምታዩት መጀመሪያ ሺ፣ ቀጣይ ር፣ እንደገና ሺ፣ እንደገና ር። ስለዚህ ሺ ር ሺ ር ሺ ር ሽር ሽር ሽር ሁለቱም ሁለቱ ቃል ማጣመር ነው ማለት ነው። እዚህ ጋር ስንመጣ ደግሞ ባለ ሶስት ፊደል ቃል አለ ማለት ነው። የመጀመሪያው መ ሙ ሚ ማ ሜ ም ሞ ሞ ቀጣይ ላ አራተኛው አሁንም ደግሞ ላ አራተኛው ሞ ላ ላ ሞ ላ ላ ሞላላ ሞላላ ሞላላ። እሺ ወደ ቀጣይ ስንመጣ ደግሞ እዚህ ጋር ሶስት ፊደል ያለው ቃል አለ። የቀቆ ስድስተኛ ፊደል ቅ፣ እዚህ ጋር እንደምናያት የረሩ ስድስተኛ ፊደል ር፣ ቅር እና የሰሱ ስድስተኛ ፊደል ስ። ቅ ር ስ ቅ ር ስ ያው ቁ አለች ር ብለን አዛዋና ብለን ር ከዛ በኋላ ስ ማለት ነው። ር ስ ቅርስ፣ ቅርስ፣ ቅርስ ወደዚህ ጋር ስመጣ ባለ አራት ፊደል ቀር አለ ማለት ነው። የረሩ ሁለተኛ ፊደል ሩ ከዛ በኋላ የሃሁ ስድስተኛ ፊደል ህ ህ ሩ ህ ሩ ህ ሩ ህ ሩ ህ ሩ ሩ ሩ ሩ ብለን ህ እንደገና ሩ እንደገና ብለን ስንል ሩህ ሩ ሩህ እንዳለ ማለት ነው። ቀጣይ እዚህ ጋር ባለ ሶስት ፊደል ቃል አለ። የመሙ መጀመሪያ ፊደል መ ለሚቀጥለው የለሉ መጀመሪያ ፊደል ለ፣ ቀጣይ የደሉ መጨረሻ ፊደል ሎ መ ለ ሎ መ ለ ሎ የመ ብለን ለ እዛ በኋላ ሎ ማለት ነው። መለ ሎ ማለት ነው። ወደዚህ ጋር ስንመጣ የሸሱ ስድስተኛ ፊደል ሺ አለ። ከሺ ቀጥሎ የቀቁ መጀመሪያ ፊደል ቀ፣ ሺ ቀ እና የለሉ አራተኛ ፊደል ላ፣ ሺ ቀ ላ። ሺ ነው ቀ ነው እና የለሉ አራተኛ ፊደል ላ፣ አንድ ላይ ሺ ቀ ላ ሽቀላ። እሺ ወደዚህ ከስመጣ ስንመጣ ባለ ሦስት ፊደል ተመሳሳይ አለ። የቀቁ ሁለተኛው ፊደል ቁ የመሙ አራተኛው ፊደል ማ ቁማ እና የረሩ ስድስተኛው ፊደል ር ቁማር ቁማር ቁማር ቁማር እንደምታየት ቁ ዘበላማ ከዛ በኋላ ር ቁማር ቁማር። እሺ እዚጋ ስንመጣ የሰሱ መጀመሪያ ደድ ሰ አለ፣ ዛማ አለ፣ ከዛ በኋላ ራ አለ። እንግዲህ ሰ የመጀመሪያ ሰ ሰ ከሰቀጥሎ መ ከመቀጥሎ ራ ሰ መ ራ ሰ መ ራ ሰማራ ሰብለን መ ከዛ በኋላ ረ ሰመረ ሰመረ። በተመሳሳይ ባለ ሶስት ፊደል ቃል አለ እዚህ የመሙ መጀመሪያ ፊደል መ ከዛ ረ ከዛ በኋላ ቀ አለ። መ ረ ቀ መ ረ ቀ። እንምታይት መ ከዛ በኋላ ረ ከዛ በኋላ ቀ መረቀ መረቀ። እሺ፣ ወደዚህ እኛው ስንመጣ ደግሞ ወደዚህ እኛው ስንመጣ ቀይ መጀመሪያ ፊደል አለ። ከቀጠሎ መ ከመቀጥሎ ረ። ስለዚህ ይህ ምን ሏልም? ቀ መ ረ ቀ መ ረ ቀ ያው ከዛ ላ መ ከዛ በኋላ ረ ቀመ ረ ቀመ ረ እሱ ወደ መጨረሻው አካል ስንመጣ እዚህ ጋር የመሙ መጀመሪያ ፊደል መ አለ ከማቀጥሎ የመሙ አራተኛ ፊደል ማ መማ ማ የራሩ ስድስተኛ ፊደል ር ማ ር መማ ር ነው። ከማቀጥሎ ማ ከማቀጥሎ ር አለማ ነው። መማ ር። እሺ ውድ የጥናት አካዳሚ ተከታታዮቻችን የዛሬ ቪዲዮ ይሄን ነበር። ክፍል ሁለት ከቀብ በኋላ ያሉትን ይዤላችሁ እመጣለሁ። እናንተ ተጠቅማችሁ ብቻ ዝም አትበሉ፣ ለጓደኞቻችሁ እንደዚህ ማወቅ ማን በመጽሐፍ ለሚፈልጉ ሰዎች ሼር አድርጉላቸው። የቪዲዮ እንዳልኳችሁም የኦንላይን ትምህርት መማር ስፈልጉ ደግሞ ስክሪኑ ጋር አስቀምጬላችሁ በነበረው ቁጥር ማናገር ብቻ ነው። ዋትሳፕ፣ ቴሌግራም። የዛሬ ትምህርት ይህን ይመስላል።